በዚህ በሙቀት አይስክሪም ግድ ነው። እኔ እንኳን ሙቀት ሆኖ በብርድም ሰዓት በጣም ነው የምወደው አይስክሪም። ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላ ወበረካቱ፣ እንደሁም ክርስቲያን ወገኖች ሰላም ጤና ይስጥልኝ። ይህን ቻናል ላይክና ሼር ሰብስክራይብ እያደረጋችሁ ለምታበረታችሁም ሁሉ እጅግ ከልብ አመሰግናለሁ። እንዲሁም ለምሰጡ ኮሜንት፣ አብሽር የጠንክር በርች ለምትሉኝ ውድ ቤተሰቦቼ እጅግ ከልብ ነው ማመሰግነው። እንደምን ደግሞ ቤተሰብ ያልሆናችሁ ቤተሰብ ሆኖ ዛሬ እንግዲህ የመጣሁላችሁ በተለያዩ በስደት ዓለም ለምን ኖር እህት ወንድሞቼ፣ ሙቀቱ እንዴት እያደረጋችሁ ነው? እኛ ጋር በጣም በጣም ኦቨር ሆኗል። እንደምታውቁት እንግዲህ ጊዜ የሙቀት ሰዓት ነው። በሙቀት ሰዓት ሰዎቻችን ቤት አይቀመጡም። ስራቸው መዞር መዞር ነው። ባህር ብዙ ጊዜ ያዘወትራሉ፣ ከልጆች ጋር በተለይ ከልጆች ጋር የምሰሩ ልጆች ታቁት አላችሁ በመኪና ላይ ዙረቱ ከትምህርት ቤት ማምጣቱ መውሰዱ ውጭ ላይ ሲጫወቱ እነሱን ተከትሎ በፀሐይ መንቀሳቀሱ በጣም በጣም ራስ ያዞራል እና እንዴት አደረጋችሁ የስደት እህት ወንድሞቼ እኔ በጣም ዘንድሮ ሙቀቱ ኦቨር ሆኖብኛል እውነት ነው በጣም ከብደዋል ሳውዲ ኢማራት እንዲሁም ድሀ የተለያዩ አረብ ሀገራት ያላችሁ ልጆች እንዴት ናችሁልኝ ሰላም ናችሁልኝ ወይ ሙቀቱን እንዴት እያሳለፋችሁት ነው? እዚያ አጋጣሚ፣ አይዞን ያልፋል። ፈጣሪ ሁላችሁንም በያላችሁበት ይጠብቃችሁ። ክፉን ካልወጡት ደግ አይገኝም። ጣፋጩን ለማገኘት መራራው መጀመሪያ ቀምሶ ነው እና አላህ እንግዲህ ትግስቱን ሰጥቶን ሁሉን ነገር ችለን የምናልፍ አላህ ያድርገን። እኔ በጣም የእውነት አንዳንድ ጊዜ ነስር ረብሾኛል። በሙቀት ሰዓት መኪና ላይ ውጭ በመንቀሳቀስ ያነስረኛል። እዚያው አጋጣሚ የነስር መድኃኒት የምታውቁ ካላችሁ ኮሜንት ላይ ጻፉልኝ፣ በኮሜንት አሳውቁኝ ማለት ነው። መኪና ላይ ትንቀሳቀስ እንዲሁም ደግሞ በጣም ኩሽና ውስጥ ሙቀቱ ነው። ውጭ ወደ ውጭ ስወጣ ሰውነት ሲሞቅ ያነስረኛል ማለት ነው። መቼም ከሰው መድኃኒቱ አይጠፋም ከአንዱ ወደ አንዱ ባህላዊም ሊሆን ይችላል፣ እንግዲህ በህክምና ሊሆን ይችላል። እስኪ የምታውቁ አላችሁ። በነገራችን ላይ ከዚህ ቀደም ወደ ሆስፒታል ሄጄ እየተሰጠኝ ዝም ብሎ አላደለ ኖርማል ነው ምናምን ተባልኩት። ሙቀት ነው እና በሙቀት ሰዓት ሙቀት ሰዓት ውጭ ምናምን ወዘተ እንዴት ነው ሙቀት ሰዓት የማልወጣው? ሰራተኛ ነኝ፣ ሸቀላ ነኝ። ስራዬ ነው ግዴታ ስለሆነ መውጣት ግድ ነው። መቼም ገና ያመኛል ብዬ የመደምን ትዕዛዝ አልቀበልም ማለት አልችልም። አይደለም አውቃላችሁ። ስለዚህ እሱ መድኃኒት ሊሆነኝ አልቻለም። ሙቀት በሆነ ሰዓት ይነሳብኛል። እንደዚህ ማለት የተጋነነ ነገር ሳይሆን በአንድ አፍንጫዬ እንደዛ የሆነ ክስት ይከሰታል። እና እስኪ የምታውቁት ካላችሁ እዚሁ አካጣቢ ኮሜንት ላይ ጻፉልኝ። እና ደግሞ በተረፈ ዛሬ ጉዟችንን ወደ ባህር እያደረግን ነው። ከሰዎች ጋር ወደ ባህር እየሄድን ነው። ልጆቻችን ሁሌ ባህር ማዘውተር ይወዳሉ። ባህር ላይ በቃ ሁልጊዜ መጀመሪያ ከወዲ ባህር ከመሄዳችን በፊት አይስክሪም መታዘዝ አለበት። ሃሎ፣ አይስክሪማችንን ጠለብንና ሁሉም በየንትኑ በየፍላጎቱ ከዛ አይስክሪማችን ከበላን በኋላ ወደ መጣም ሄድ፣ መጣም ሄደን ምሳ በላን። ሁሉም በየ የሚፈልገው አዘዘ። እኔም ደግሞ ስራ የመእደርደር ነው እና የሆነ ማለት ሸብ ነው የሚይዘኝ። ምንድነ ምትፈልጊው? ምንድነው? ምንም ተከተባል። በጣም ሸመኛ ነኝ እውነት፣ በጣም ከምላችሁ በላይ በቃ አያስፈልገኝም ብዬ ዝግት የምል ሰው ታውቃላችሁ? የእውነት ነው። እኔ ሰዎች ጋር ቆየሁ፣ ግን የሆነ አንድ ቀን እንዲህ ነው ይህን ምናምን ብዬ አላቅ፣ በቃ አያስፈልግም። ምሳ ሰአቱ ነው፣ እንደ ሰው ምሳ አያስፈልገውም ትለኛለች ሴትዬ። ና በራሷ ፍላጎት አዘዘችልኝ። ጫራሱ ንበላን። ና ሴትዬዋ ደግሞ ከብዛ በኋላ አይስክሬም የምንጠቀመው ላይ ስክረመችን አዘዘን፣ ወደ ባህር ሄድን። ባህር ስንሄድ ምን እንዳስታወሴ ታውቃላችሁ? ልጅነቴን በተለይ ወደ ወደ እንትን ማለት ወደ ገጠር አካባቢ ያደጋችሁ ካላችሁ አፈሩን ጭቃውን እያወካችሁ ያደጋችሁ ካላችሁ ትዝታ ይቀሰቅሳል። ቁጭ አልኩኝና መጫወቻ እንጂ አፈር እየቆፈርኩ ነበር እዚህ ማለት ነው። ሴትዮ የልጅነት ትዝ አለሽ እንደ ስትለኝ እኔም እናቴ ልጅ ነኝ አልኳትና፣ አፈሬን እያወካሁ ዝ እያወለድኩኝ ትንሽ በትዝታም እምባዬን ትንሽ አፈሰስኩኝ። የልጅነት ትዝ አለኝ፣ ሀገር ትዝ አለኝ፣ ወገኔ ሁሉ ነገሩ ትዝ አለኝ። ግዳ ትንሽ አለቃቅስኩም፣ ሳቅሁም። አላደለ በሆነ ገጠመኝ እንባ የሚወርደው በደስታ ብቻ አይደለም። ሲገፋም ሲደላም ይወርዳል እንባ ያለሳለሁና ከዛ ወደ ባህር ልጆች የገቡ እዛ ውስጥ ባህር ውስጥ እነሱ መቀረጽ ትንሽ ያው አረቦች ፍቃደኛ እንደማይሆኑ ታውቃላችሁ። ባህራችን በጣም መሻላ ነው። እዚሁ ዱሃ ያላችሁ ታውቁታላችሁ። ሱቅ ወገፍ ወክራ የሚባልበት ባህር አካባቢ የሄድ ነው። ስንጫዋት ምን አገኘን መሰላችሁ? እዚህ ውስጥ ጉብ ጉብ ጉጉብ አራት ጉጉብ ለቅመን፣ እኔና አንዷ ጓደኛ ፊሊፒንዋ አራት ጉጉብ ለቅመንላት ለልጆቹ ሰጠናቸው። ከዛ እዚህ ባህር ውስጥ በጣም ስነዋኝ፣ ማለት እኔ አልገባሁም። በነገራችን ላይ ስነዋኝ ያልኩኝ ሶሪ። ልጆቹ በጣም ስጫዋቱ ቆዩ እና ውሃ ውስጥ ስትቆዩ ምግብ ይርባችሁ አታውቃላችኋ? ስንታቻችሁ ናችሁ? እንዲሁም በተለይ ልብስ ስታጥቡ ቆይታችሁ ምግብ በጣም አይርባችሁ የሆነ ውሃ ውስጥ ስትቆዩና፣ በእንደዚህ በቃ ራቡ ይለያል። ቤት ውስጥ ስራ እየሰራችሁና፣ ዋና ውስጥ እያላችሁ አንድ አይደለም፣ በጣም ይረባችኋል። ራብን እያሉ ልጆቼ እየተንጫጩ ዝም ብዬ ቀረስኩኝ ነበረ። ልጆቼ ጋር እዚህ ይኸው አሳለፍ ንዘራና ፈታ እያልን ቆይተን እውነት ለመናገር ወይ በዚህን ሰዓት እውነት ነው፣ ባህር ግድ ነው። ሰዎች ፈቃደኛ ከሆኑ ባህር ብትገቡ ማለት ብትዋኙ ደስ ይላል። ጫው ነው እንዳለ እንትኑ ባህሩ ማለት ነው። የገረመኝ ይነት የተጠግቼ እያየሁ ነበረ። ጫው ጫው ይላል። ራፋችን ገባብን እያ ልጆቹ እኔም እነሱን እውነት ነው ውሸት ነው እያልኩኝ አየሁት ማለት ነው። ግን ጫው ጫው ይላል። ውሃቸው ጽድት ያለ ነው። ቆሻሻ ምናምን አይደለም። ደስ የሚለው ነገር በጣም ጽድት ያለ ነው። ሰመክ ይኸው ይታያቸዋል አይደለም በርቀቱ ነው የሚያጠምዱ አሉ። ሰመክ ጉብጉብ፣ የተለያዩ ነገሮች የባህር ነገሮችን የሚያወጡ አሉ። እኛም ያው ባንገባም ባህር ውስጥ ባንዋኝም ዘወር ዘወር እያልን ከልጆቻችን ጋር ስንጫወት ቆየን። በነገራችን ላይ ነፋሻ ትንሽ እዚህ ይሻላል። እግራችሁን እንኳ ውሀ ውስጥ አስገብታችሁ ቁጭ ስላላችሁ ከልጆች ጆህ ጋ ማለት ልጆች ጋር እንድትጫወቱ እናንተ ጎን ቁጭ ብትሉ ይሻላል እና በቀ ወይ በእናታችሁ ግን ባህሩን ምናምን ሳይመንት እንዳለ ተቀለችሁ። በ በሳውዲ ወደ ሳውዲ የሚሄዱት በየመ ምናምን አቆራርጦ የሚሄዱት ወንድሞቻችን ነቶቻችን እነሱን አስታውስኩኝ። እንዴት ነው ይሄንን በጥ ሰው እንደዛ አይነት ባህር ነው በቃ እንደዛ አይነት ባህር ነው እህት ወንድሞቻችን የበላቸው እያልኩኝ የሰው ልጅ መጥፊያው ብዛቱ በጣም ያሳዝናል እያልኩኝ ውስጤን ብቻዬን እንትን እያልኩኝ ብቻዬን ውስጤን ያለ አደለት ብላችሁ ከውስጥ ከራሳችሁ ጋር እንትን የሆነ የሆነ የምታወሩት ወይም ከራሳችሁ ጋር ነው፣ እንዲህ ነው ይገርማል። የምትወሉት ነገር አለ አይደለም? ያን እያስታወስኩኝ አምሽተን እዛው ፀሐይ ከጠፋች በኋላ አስራ ሁለት ሰዓት አልፎ ማለት መቅሪቤ ሰላት እዛው አሳልፈው ወደ ቤታችን መጣን። የዛሬ ውሏችን ይሄን ይመስላል። ቀጣይ እስከምንገኝ